ይዛን ምንድን በደም ነው በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። የሚገርም የሆንዬ ይሄ የግሪኩን መጽሐፍ ስታነበው በደሙ የተደረገ ቤዛነታችንን የሚለው ግሪኩ ኤግዛጎራዞ ነው የሚለው። ማንበብ ትችላላችሁ ጎግል አድርጋችሁ። ኤግዛጎራዞ ኤግዛጎራዞ። ይሄ ቤዛነት ወይም ሪዴምሽንን ኤግዛጎራዞ የሚል ቃል የወሰደው ባይብል ከየት ነው ብለህ ስትመለከት ከስሌቨሪ ማርኬት ውስጥ ነው የወሰደው። ከስሌቨሪ ማርኬት ተርሚኖሎጂ ወይም ኤፒስተሞሎጂ ውስጥ ነው የወሰደው፣ ቃሎች ውስጥ ነው የወሰደው። ኤግዛጎራዞ ምን ማለት ነው? ልክ ዮኒ፣ የባሪያ ነጋዴ ብትሆን አንድን ሰው ገበያ ውስጥ ትገባና ባሪያ ትገዛና እንደፈለግ አድርገህ ቀጥቅጠ ትገዛዋለ። ግን ይሄኛው ይህን የሚያመለክት ሳይሆን ኤግዛጎራዞ የሚለው ሀሳብ መልካም ሰው ትሆንና ሄደ ባሪያው አሳዝኖ ከሚመጣበት ችግርና ከሚመጣበት መከራ የተነሳ ትሄደና ምን ታደርገዋለ? ትገዛዋለ ባሪያው ባሪያውን ትገዛውና ነፃ ታወጣዋል። ስላሳዘነ ማለት ነው፣ ነፃ ታወጣዋል። ነፃ ስታወጣው ግን እንዴት ነው የምታወጣው ሲባል ማንም ይውልት ከአንተ ተከትሎ ዋጋ መስጠት እንዳይችል አድርገህ የመጨረሻ ዋጋ ከፍለ ነው ሰውየው ነፃ የምታወጣው። ማንም ሊከፍል አፎርድ ማድረግ በማይችለው መጠን ዋጋ ትከፍልና የመጨረሻ ዋጋ ሰቅለ የምትገዛበት ዋጋ ማለት ቤዛነት ማለት ኤግዛጎራዞ የሚለው ሀሳብ ስለዚህ፣ አሁን እኛን ማንም ዳግመኛ ስሌቨሪ ማርኬት ውስጥ ማንም በኃጢአት ባርነት ውስጥ እንዳያገኘን ከዛ በኋላ አክሰስ እንዳያደርገን በአለም ውስጥ በኃጢአት ውስጥ በሞት ውስጥ ማንም ዳግመኛ አክሰስ እንዳያደርገን ኃጢአት እንዳይገዛን፣ በደል እንዳይገዛን እግዚአብሔር እንዴት እንደገዛን ታውቃላችሁ? ማንም ደግሞ እንዳይገዛን በልጁ በክርስቶስ ኢየሱስ ደም ነው ይገዛል። ማንም አፎርድ ማድረግ በማይችለው የመጨረሻ ዋጋ ሰቅሎ ነው ይገዛል። ለዛ ነው ጴጥሮስ ሲናገር እናንተ የተገዛችሁት በወርቅና በእንቁ በብር አይደለም በወርቀ ደሙ በልጁ በኢየሱስ ክርስቶስ ደም ነው ቤዛነት የተገኛችሁት ወይም የተገዛችሁት ይላል። ስለዚህ አሁን ቤዛ አድርጎ እግዚአብሔር ሲገዛን በልጁ በኢየሱስ ክርስቶስ ደም ነው ይገዛል። ቤዛችን ማነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቻ ቤዛችን እንደሆነ ደግሞ በአንደኛ ቆሮንቶስ በአንደኛ ቆሮንቶስ ምራፍ አንድ ቁጥር ሰላሳ ቤዛነት ከየት እንደሆነ መጽሐፍ ቅዱስ የውላችሁ ምን እንደሚል፣ አንደኛ ቆሮንቶስ ምራፍ አንድ ቁጥር ሰላሳ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ከማን ዘንድ? ከእግዚአብሔር ዘንድ። ምን ጥበብ፣ ከዛስ? ጽድቅ፣ ከዛስ? ቅድስና፣ ከዛስ? ቤዛነትም የተደረገልን ማን ነው? በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ስለዚህ ከእግዚአብሔር ዘንድ ጽድቃችን ማን ነው? ኢየሱስ። ከእግዚአብሔር ዘንድ ቅድስናችን ማን ነው? ኢየሱስ። ከእግዚአብሔር ዘንድ ጥበባችን ማን ነው? ኢየሱስ። ከእግዚአብሔር ዘንድ ቤዛችን ማን ነው? ኢየሱስ። ማን ነው የተደረገልን ከእግዚአብሔር ዘንድ? በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ስለዚህ አሁን ዮኒ በክርስቶስ አምኜ ጸድቅ ያለው ሲል አናውቀህም ትናንት አስራ አምስት ዓመት ስትረግጠን አልነበር ስትሰድበን አልነበረ ምንም ያውቀልህ ጉዳይ ለም ለምን ዮኒ ጽድቅ ሰርቶ ሳይሆን ከእግዚአብሔር ዘንድ ኢየሱስን ጽድቅ አደረገለት እግዚአብሔር ጽድቅ አደረገለት እግዚአብሔር ቅድስና አደረገለት እግዚአብሔርን። ማለት ምን ማለት ነው? ፕራይስ ታጉን እግዚአብሔር አደረገው ማለት ነው። ያ ባሪያ ኤግዛ ጎራዞ ሆኖ ሲገዛ ከስሌቨሪ ማርኬቱ ሲወጣ ታግ ይደረግበታል። ማንም ደግሞ እንዳይገዛው ይሄ ባሪያ ተመልሶ ባሪያ እንዳይሆን፣ ይሄ ባሪያ ተመልሶ የዓለም እንዳይሆን፣ የኃጢአት እንዳይሆን ፕራይስ ታግ ተደረጎበታል። ምንድን ነው ፕራይስ ታጉ? የኢየሱስ ደም። ስለዚህ ዮኒ ሰዎች ሲያዩ ምን ነው የሚያዩት? የኢየሱስን ደም ነው የሚያዩት። ስለዚህ አሁን ሰዎች ኃጢአተኛ ነው የትላንት ታሪኩን እንዳያስታውሱ፣ መጽሐፍ ቅዱስ ምን ይላል? እነሆ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት፣ ሁሉም በክርስቶስ ኢየሱስ ምን ሆኗልና አዲስ ሆኗልና። ኦኬ ዘለዋውያን 17 ዘለዋውያን 17፣ ቶሎ ቶሎ ላውጣ። ዘለዋውያን 17 እንዴት ነው ኢየሱስ ክርስቶስ ደሙን አፈሶ ቤዛ ይሆነ? እንደምታውቁት በታምረ ማርያም ላይ ማርያም ደሞን አፈሰሰች ይችላል። እዛ ላይ ብዙ ወንድሞች ስላወሩ እሱ ችግር የለውም። ዘለዋውያን 17 ቁጥር 11 ማነው ደም አፍስሶ በደሙ ቤዛ መሆን የሚችለው የሚለውን መጽሐፍ ቅዱስ እንዲላል። ዘለዋውያን 17 11 ላይ የስጋ ሕይወት በደም ውስጥ ነውና የስጋ ሕይወት በደም ውስጥ ነው። ከዛስ ደሙም ሚልና ባይዘዊ ደሙ አይደለም ያነጻቸው ደሙ የሚልና ከህይወቱ እየተነሳ አያችሁ፣ ከህይወቱ የተነሳ ያስተሰርያልና ያለና ባይዘወ የበግ ደም ሲፈስል በግ ውስጡ ኃጢአት ስለሌለበት እስራኤላዊያን ለአንድ ዓመት ይሸፍን ነበር። አሁን ማንም ተክልዬ ደሙን ቢያፈስል፣ ጴጥሮስ ደሙን ቢያፈስል፣ ሉተር ደሙን ቢያፈስል፣ መሐመድ ደሙን ቢያፈስል፣ ማንም ደሙን ቢያፈስል አያነፃህም። ለምን የሚያነፃው ቀዩ ደም ሳይሆን ደም ውስጥ ያለው ህይወት አይታችኋል። ለዛ ነው የስጋ ህይወት በደም ውስጥ ነው ይናይላል። ደሙም ከህይወቱ የተነሳ ያስተሰርያል። የኢየሱስ ደም ፈሰሰለኝ ስትል፣ ደሙ ቀይ ደም አይደለም። ደሙ ውስጥ ያለው ንጽህና፣ ደሙ ውስጥ ያለው ጽድቅ፣ ደሙ ውስጥ ያለው ቅድስና ነው እግዚአብሔር በልጁ በክርስቶስ ኢየሱስ ያካፈለኝ እያልክ፣ የኢየሱስ ደም ውስጥ ኃጢአት የለም። መጽሐፍ ቅዱስ በሮሜ ምዕራፍ 3 ቁጥር 20 ላይ ሲናገር ሁሉ ብሎ ኃጢያትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። ሁላቸውም ደም ሁላችንም ደም ውስጥ ኃጢአት አለ። ከማርያም ጀምሮ ጳውሎስ በለው ኢሳያስ፣ እያንዳንዱ በደም ውስጥ ኃጢአት አለ። ኦሪጂናል ሲል ሃማርቲያ የሚባለው ማለት ነው አለ። ማንም ደም ቢያፈስልን ለዮኒ፣ ስምንት ቢሊየን ህዝብ ደሙን ቢያፈስ እርሱን መቀደስ ቤዛ መሆን አይችልም። ለምን? ደማቸው ውስጥ ኃጢአት ስላለ። ለአንዱ ግን የአንዱ የኢየሱስ ክርስቶስ ደም የስምንቱን ቢሊየን ህዝብ ኃጢአት ማንጻት ይችላል። ለምን? ደም ውስጥ ያለው ህይወት ንፁህ ስለሆነ። ለዛ ነው ቤዛችን እርሱ ብቻ ነው። ባይዘዊ ጳውሎስ ምን እንዳለ ታውቃል? የተሰቀለውን ክርስቶስ እንሰብካለን አለ። ስለዚህ የስብከት ርዕስ የሚሆነው የተሰቀለ ነው። መጽሐፍ ቅዱስ ሲናገር እኛ ግን የተሰቀለውን ክርስቶስ እንሰብካለን ሲል ከተሰቀለ ውጭ አንሰብክም፣ ከተሰቀለ ውጭ ርዕሳችን አይሆንም እያለ ደግሞ ራእይ ላይ ለስትመለከት ታርዳሃልና ይገባሃል ይለን ታርዷልና ይገባዋል። ምንድነው የሚገባው? ዝማሬ ተሰቅሏልና ስብከት ለእርሱ ብቻ ይገባዋል። ታርዷልና ደግሞ ዝማሬ ለእርሱ ብቻ ይገባዋል። አይታል፣ ራእይ አምስት ላይ ታርዳሃልና ዝማሬ ለአንተ ብቻ፣ ምስጋና ለአንተ ብቻ ይገባል። ለምን? ያልታረደ አይመሰገንም። ያልታረደ ዝማሬ አይመጣለትም። ያልተሰቀለም ደግሞ አይሰበክም። ብቻውን ቀራኒዮ ላይ ሞቷል፣ ብቻውን መድረክ ላይም ይሰበካል። ብቻውን ከሊቶስጥሮስ ግርጌ፣ ከቀራኒዮ ራስ ጌ ተዳፍተዋል። በረጋደም በተጣበቁ ከንፈሮቹ እግዚ ስረዮሙ እስመበዘ እያምሩ ይገብሩ ብሎ ለሰዎች ልጆች ሁሉ ኃጢአት የሞተው እኛን አሳልፎ ለእኛ ራሱን አሳልፎ የሰጠው ጌታ ኢየሱስ ክርስቶስ ብቻ ሊሰበክ የሚገባው ጌታ ብቻ ነው። ለዛ ነው ይኸውላችሁ፣ ሁለት ቆሮንቶስ ምራፍ አምስት ቁጥር 21 ላይ ወዳጆቼ፣ በራሳቸው ስራ እግዚአብሔርን ለማስደሰት በራሳቸው ስራ ለመጽደቅ ለምትፈልጉ ሁሉ መጽሐፍ ቅዱስ እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለእኛ ኃጢአት አደረገው። ይሄውልህ ዮኒ፣ እግዚአብሔር ጌታ ኢየሱስን ኃጢአት አያውቀው፣ አንተን ደግሞ ጽድቅ አያውቅህም። የሚገርመው ነገር ሰዎች እኛ ጸድቀናል ስንል በጣም የሚያበሳጫቸውና የሚያናደዳቸው የእኛ መጽደቅ ነው። የኢየሱስ ኃጢአት መሆን ግን ምንም ምንም አይሰማቸውም፣ ምንም ከቁብ አይቆጥሩትም። ብራዘር እግዚአብሔር እኛን ሳይሞት ማዳን ይችላል። ሁሉን ቻይ አምላክ ነው ኦኬ ሁሉን ቻ አምላክ ነው። እግዚአብሔር ግን ስጋ ለብሶ መጥቶ በጠባብ ደረት በአጭር ቁመት ተወስኖ መጥቶ ኃጢአት ሲሆን ይሄ ሊታመን ልንቀበለው የማንችል ከባድ ነገር የኔ ኃጢአት የኔ ጻድቅ መሆን ነው ሰው የሚገርመው፣ የኢየሱስ ግን እኔን ስለማጽደቅ ኃጢአት መሆን አይገርመውም። ለዛ ነው በምን ስራዬ ነው የምጸድቀው፣ በምን ስራዬ ነው እግዚአብሔር ፊት የሚገባው ብለው ለሚጨነቁ ሰዎች በራሴ ስራ ነው እግዚአብሔር ፊት የሚገባው ብሎ ለሚጨነቁ ሰዎች ጳውሎስ ገላግሌ የሆነ ሀሳብ እዚህ ጋር ይናገራል ምንድን ነው የሚለው? ገላግል የሆነ ሀሳቡ ሲናገር 18 ላይ እንዲህ ይላል። ይኸውልህ ኤፌሶን ምዕራፍ 2 ቁጥር 18 ላይ ወደ እግዚአብሔር የምትገባው በራስ ስራ ነው አይደለም። ገዳም በመዞር ነው አይደለም። ብዙ ነገሮች እያደረክ ነው አይደለም። ልጨርስ፣ በሁለት ደቂቃ ውስጥ ልጨርስ። እያደረክ ነው አይደለም። እንዴት? በእርሱ ስራ። በአንድ መንፈስ ወደ አብ መግባት አለን። በማን ስራን ወደ አብ ምንገባው? በእርሱ ስራ። ኢየሱስ ክርስቶስን እግዚአብሔር ስላንተ ኃጢአት አድርጎታል። አንተን ደግሞ በእርሱ ስራ ጻድቅ አርገዋል። ባይዘዌ ዮኒ በጊዜው ሲቀርቡ እስራኤላውያን የሚመረመረው በጉ እንጂ በጉን አቅራቢ አይደለም። ኃጢአት ሰርተ አሁን በጊዜ ብቴ በሊቀ ካህኑ ፊት የምትመረመረው አንተ አይደለም። አንተማ ኃጢአትን አውቀ መታል፣ በጉን ነው። ሊቀ ካህኑ አገላብጦ የሚያዩ በጉን አገላብጦ ያዩ። ለምን ለአንተ ኃጢአት መፍትሄ የሚሆነው በጉን ስለሆነ፣ በጉን ምን አድርጎ ያየው? አገላብጦ ያየዋል። ስለ አንተ ካቀረብክ ጊዜ በኋላ ስለ አንተ የሚታየው በጉ ነው። አይታን እግዚአብሔርን ፊት የቀረበልን የታየልን ኢየሱስ ክርስቶስ እንጂኛ አይደለን። የዮኒን የ15 ዓመት ኃጢአት የዮኒን የሰኞ የማክሰኞ ኃጢአት እግዚአብሔር እያስቀመጠ እያስቀመጠ ቀርጾ ቆይ እንዲ አድርጓል፣ አፈር ደቼ ነው ማበላው ብሎ አይደለም እግዚአብሔር። ዛሬም እግዚአብሔር የሚመረምረው ዛሬም ስለ አንተ እግዚአብሔር የሚያየው የሚያዩ ለዛ ነው። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። በራሴ ነው የምጸድቀው፣ በእምነት ብቻ አልጸድቅም አንዳንድ ሰው ይላል። አንዳንድ ሰው በማርያም ኪዳን እጸድቃለሁ። እንዴት? ውሃ በማጠጣቴ ብቻ እጸድቃለሁ ይላል። እንዴት? ለእሷ በተሰጠው ቃል ኪዳን። እሺ፣ በኢየሱስ ክርስቶስ በማመን አልጸድቅም፣ አልጸድቅም። እንዴት መስራት አለብኝ? እንዴ እዚህ ጋር ውሃ በማጠጣት ብቻ እጸድቃለሁ እያልክ ነው። እግዚአብሔር ምን ይሳነዋል? በኢየሱስ ክርስቶስ በማመን ለምንድነው ማጸድቀው? አይ አልጸድቅም፣ ተፍ ተፍ ማለት አለብኝ። የኢየሱ ኢየሱስ ክርስቶስ ይሁለ ኢየሱስ ክርስቶስ ጋር ስራ ፈልገ ከመጣ እግዚአብሔር በደንብ አድርጎ ወገብ እስኪጎብጥ ድረስ ስራ ይሰጣል። ረፍት ፈልገ ከመጣ ደግሞ እግዚአብሔር ረፍት ይሰጣል። ለዛ ነው የዘላለም ሕይወት ኖርስ ዘምን ላድርግ ሲለው ጌታ ኢየሱስ ክርስቶስ ተሰቅሎ ስላልሞተ በህግ ኪዳን ላይ ስለነበረ የህግን ትእዛዛት ሁሉ አርጋለው አዋርግ ያለው አለ። እንግዲህ እንዳላደረገ ሊያሳየው ነው ጌታ። እንዳላደረገ አድርጌያለሁ ብሎ አፉን ሞልቶ ሲናገር ጌታም እንዳደረገው ታውቃለህ አድርጌያለሁ ብሎ ሲያቅራራ እንዲ ያለው ያለህን ሁሉ ሽጣ ለድሆች አካፍል ለተከተለኝ ስለው አልተከተለውም። ፊቱ ጠቆረ፣ ተመለሰ። አለ ህግን ከልጅነት ጀምሮ ጠብቄያለሁ። እንዳልጠበቀው እንዴት አድርጎ እንዳሳየው ስማ። አይሆኒ መጽሐፍ ቅዱስ ላይ ከተሰጡት የህግ ቃላቶች አንዱ ምንድን ነው? ከአምላክ ከእግዚአብሔር በቀር ሌላ አማልክት አታምን። ስለዚህ ለዚህ ሰውዬ አምላኩ ምን ሆነበት? ገንዘቡ ሆነበት። ስለዚህ ከእግዚአብሔር ውጭ ሌላ አማልክት አመለከ። ይሁን በጉ ነው ስለአንተ የሚቀርበው። እግዚአብሔር ፊት በስራዬ ጸድቃለሁ ለምትሉ ሰዎች በዚህ አንድ ደቂቃ ውስጥ የምነግራችሁ ነገር ብኖር፣ በስራዬ ጸድቃለሁ የምትሉ ሰዎች እንደ እግዚአብሔር አይነት ጽድቅ ሊኖራችሁ ይገባል። እግዚአብሔር ኃጢያትን በሐልዮ በነቢብ በገቢር፣ በሀሳብ፣ በንግግር፣ በድርጊት እግዚአብሔር ኃጢያትን እንደማያውቀው እግዚአብሔር ፊት ንጹህ ጻዲቅ ሆናችሁ በራሳችሁ ስራ በሀሳባችሁ፣ በድርጊታችሁ፣ በንግግራችሁ ኃጢአት ሳታደርጉ እግዚአብሔር ፊት መቅረብ ትችላለች። ማን ይችላል? አይችልም። ስለማትችል አንተ ህግን ፈጽመ ስለማትችል ኢየሱስ ክርስቶስ አንተን ወክሎ ህግን ፈጸመ እና በእርሱ ህግ መፈጸም ስታምን እግዚአብሔር ለአንተ የኢየሱስን ጽድቅ፣ የኢየሱስን መታዘዝ እግዚአብሔር በፊቱ ቆጠረል። ስለዚህ የመጨረሻ ጥቅሴን ተናግሬ ልጨርስ። የመጨረሻ ጥቅሴ ሮሜ አራት አራትን ተናግሬ ልጨርስ ሲሆን ዮኒዬ ስለደከመ የመጨረሻ ጥቅሴ ነው ወዳጆች፣ ልጨርስ ሮሜ ምዕራፍ አራት ሮሚ ምራፍ አራት ከአራት ጀምሮ እንዲ ላ ለሚሰራ እንደ እንደዳ ነው እንጂ ጸጋ ይቆጠራለት። ለምሳሌ የሆኔ አንድ ድርጅት ውስጥ ብሰራ የመጨረሻ ሰርተ መጨረሻ ላይ ደሞዝ ለአንተ ምንድን ነው? የግድ ነው ይከፈላል። ለሰውየው ደግሞ እዳ ነው አይታል። ከዛ እንዲ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ለሰው እምነቱ ጽድቆ ነው ይቆጠርለታል። ጽድቅ ከባድ ነገር አደለም ወዳጄ፣ ቋርፋያና እንትን በልተ ምና የምታመጣው ነገር አደለም። ከአንተ በላይ ቡዲዝሞችና ከአንተ በላይ ሂንዱዝሞች ሳይበሉ በምታታዊ ነገር የሚቆዩ ሰዎች አሉ። እሱ አይደለም ጽድቅ። መጽሐፍ ቅዱስ ምንድን ነው የሚለው? ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ነው ይቆጠርለታል። ለምሳሌ አሁን እንዳልክ ከዚህ ጋር የለም። ከዛ የሆኒን ምናልኩት እንዳልክ ከዚህ ጋር እኮ የለም። ግን እንዳለ ቆጠረው ብለህ የለም። ግን እንዳለ ትቆጥረዋለህ። በቃ የለም። ለምሳሌ ፍራዋል አለ። የለም፣ ግን እንዳለ ቆጠረው። ያ ማለት ማለት ታውቃለህ፣ የለህም። ጽድቅ ግን እንዳለ አድርጎ ቆጠረልህ እግዚአብሔር። እንዴት አድርጎ? ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቆ ነው ይቆጠርለታል። ለመጽደቅ ምንድ ማድረግ ያለበት እኔ አልችልም ብለ ሳሬ እንደማድረግ እጅህ ማሰብ ከዛ እንዲላል እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ምንን ያለ ስራ ጽድቅን ስለሚቆጥርለት በስራ አንጸድ ቃለ ለሚሉ እንደዚሁ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብፅዕና ይናገራል። እኛም ብፅዋን ነን። እንዴት? እግዚአብሔር ኃጢአታችን ስለማይቆጥርብን። አመፃቸው የተሰረየላቸው ኃጢአታቸው የተከደናቸው ብፅዋን ናቸው። ጌታ ኃጢአታ የማይቆጥርበት ሰው ብፁ ነው። ዛሬም እግዚአብሔር የሚቆጥረው የልጁን የኢየሱስ ክርስቶስን ስራ እንጂ ኃጢአታችሁን እየቆጠረ መጨረሻ ላይ የሚከፍላችሁ አርጩም የያዘ ክፉ አምላክ አይደለም። በእርሱ ስራ በአንድ መንፈስ ወደ እግዚአብሔር እንድትገቡ የጽድቅን ስራ እግዚአብሔር ጤዛ በመላስ ድንጋይ በመንተራስ አመድ በመነስነስ ማቅ በመልበስ አይደለም። በኢየሱስ ስራ በማመን ወደ እግዚአብሔር መግባት ትችላላችሁ። ህይወታችሁን ለኢየሱስ ስጡ። ተባረኩ። ቴንኪው። አሜን። ሰላም ብዝት ይበልልኝ። አንተንማ አንድ ቀን አስገብቼ በደንብ በደንብ አድርገ ወንጌል እንድሰብክል እፈልጋለሁ። ይሄ ሁላ እንግዲህ የተነገረው የፕሮቴስታንት ወንድምና ወንድሞች በሙሉ መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ውጭ የሆነው በሙሉ የእኛ የኦርቶዶክስ ወንድምናቶች የምንመራበት ነው። እያያችሁ ከመጽሐፍ ቅዱስ ነው፣ እያንዳንዱን ሲያወጡ እያንዳንዱን እያወጡ ሲናገሩ ስለ ክርስቶስ ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ፕሮቴስታንቶች እያመኑ እያመኑ የሄዱበት ነገር እንደሌለ ነው አለ የምትሉ ካለ ደግሞ የተጻፈ በፕሮቴስታንቶች አሉ ተብሎ የሚባለውን ካለ አምጡና እንድትተቹን እንፈልጋለን ብለው ቃል በቃል ኤርሚሻ እዚህ ጋር ተናግሯል። ቃል በቃል ነው። ስለዚህ ለነበረም ጊዜ እጅግ አድርጌ አመሰግናለሁ። የመጨረሻውን እኔ የምለው ስላለ እናንተን ላስወርድ ነው። እጅ በጣም በጣም በጣም ነው የማመሰግነው። ከባድም ነገር ነው። ጊዜዎች ይሰጣል ያስባለሁ። ተባረክ። በጣም በጣም ከልብ ከልብ ከልብ እናመሰግናለን። ይሄው ነው የምለው ምናልባት ዮኒስኪ ጨርስ ድረስ እኛም ወርደን እታች ነው የምንሰማው። ልክ እሱ ከጨረሰ በኋላ ግን እሱ ከጨረሰ በኋላ ሀሳብ አለኝ የሚለው ካላችሁ የአንድ ሰዓት ቆይታ ብቻ አደርጋለሁ። ከፍታለሁ። ዮኒስ ይጨርስ ነው፣ ከፍተው እታች ወርደን ማጠቃለያውን። እግዚአብሔር ያሳድግ።